ክልሎች ራሱ የተዋቀሩት ህገ መንግስቱ ሳይፀድቅ ነው፣ በዘረፋ ነው። ከህገ መንግስቱ በፊት ነው ክልሎች የተከለሉት የሚለው እውነት ነው። የኢህአዴግን እድሜ ለማርዘም ነው። ከኤርትራ ባለስልጣኖች አሁንም ስልጣን ላይ ያለ ሰው ነው ሰውየው፣ ስሙን መጥራት አልፈልግም። አንዱ ጋራ ተገናኝተን ስናወራ እነዚህን ቦታዎች ባድመ ደን በገዳሙና አንድ ሌላ ቦታ አለች። እነዚህን ቦታዎች ህወሀት ለኛ ፈርመው የኤርትራ ናቸው ብለው እንደሰጠን ታውቃለህ ወይ? አለኝ። የአማራ ብሔርተኝነትን ለመፍጠር ነው የምትሉ ከሆነ ጥሩ፣ ካልሆነ ግን ለመወከል ነው ከተባለ የብሔር ጭቆና ነበረብኝ የማይልን አካል በግድ አለብህ ለማለት ነው ወይስ ምን ማለት ነው? የአማራውን ብሔር ወይም የአማራውን ህዝብ ወክሏል የተባለውን ያህል የአማራውን ህዝብ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 ከህገ መንግስቱ በፊት ነው ክልሎች የተከለሉት የሚለው እውነት ነው። ህገ መንግስቱ ሳይመጣ ክልል ተብሎ ተመስርቶ ነበር። ይቻላል፣ ግን አለም አቀፍ አሰራር አለ። እንደዚህ ያለ አንድ ክልልን የሚያል ነገር ያለ ህገ መንግስታዊ ማዕቀፍ በመርህ ደረጃ አይ በመርህ ደረጃማ በኋላም ቢሆን እኮ ህገ መንግስቱ ራሱም ከመጣ በኋላ ክልል የተባለው አከላለል እንዴት ተከለለ ራሱ አጠያቂ ነው እንኳን እስከዛ በፊት ማለት ነው እና ህዝብ መክሮበት ህዝብ ወስኖ ፈልጎ ምናምን የሚሉ ጉዳዮች ሲነሱ እንዳልነበረ ግልጽ ነው ቢያንስ ለእኔ ግልጽ ነው ለህዝቡም ግልጽ ነው ስላልተሳተፈበት ግን ምንድን ነው የሆነው እንደገባን ጥቂት ቆይተን አንድ ኮሚቴ ነገር ተቋቋመ። አሁንም አቶ ዳዊት ዮሐንስ የሚመሩት ኮሚቴ ነው። ኮሚቴ በለው ታስክ ፎርስ በለው ኮሚሽን ዋተበር ግን ያ ኮሚቴ እንዴት የብሔር አደረጃጀት እንዴት አድርገን እንስራው የሚል ጥናት የሚያጠና ኮሚቴ ነው። ይሄ ሀሳብስ እንዴት መጣ ብለህ ደግሞ መጠየቅ ግድ ነው። ለምንድ ነው ይሄ ሀሳብ ራሱ የመጣው? የክልል አደረጃጀት የሚለው ይሄ ሀሳብ የራሱ ደግሞ ሌላ መሰረት አለው። ቅድም እንዳልኩ ነው፣ መሰረቱን መፈተሽ ነው ዋናው ነገር የሚሆነው። ገና በረሃ ያለን አንድ ጉዳይ ተነሳ። ምናልባት ሁለት ዓመት እንዲ ሲቀረው ሊሆን ይችላል፣ ኢህአዴግን ከመሰረትን በኋላ ይሁን ልንመሰርት አካባቢ በእኛ ና በቲፒልፍ መካከል ነው ይሄ ውይይት የተነሳው። በህወሓት መካከል ምንድን ነው ያ ሀሳብ፣ ኢትዮጵያ ውስጥ አሁን ባለው ሁኔታ ከትግል ጋር ተያይዞ ነው የትኛው ቅራኔ ዋነኛ ቅራኔ ነው የሚል ጥያቄ የተነሳ። በእኛ በማዕከላዊ ኮሚቴ አካባቢ ነው ይሄ ጥያቄ የተነሳ በእኛ እና በህወሓት እና ይህንን ነገር እናጥናና የበለጠ እንወያይበት ምክንያቱም ወደፊት ኢትዮጵያን ራሱን እንዴት ይሁን የሚለውን ጥያቄ የሚመልስ ስለሆነ እዚህ መሰረተ ሀሳብ ላይ ውይይት ማድረግ አለብን የሚል ሀሳብ ተነሳ እንግዲህ በጣም እያረዘምኩብህ ከሆነ አላውቅም ግን መሰረቱን ማወቅ ጥሩ ነው ብዬ ስለዚህ የትኛው ቅራኔ ነው የመደብ ቅራኔ ነው ወይስ የብሔር ቅራኔ ነው ዋን ነው የሚል ጉዳይ ተነሳ እንግዲህ ብዙ ጊዜ እኛ እናያለን የምንለው ከነ ሶቪየት ህብረት ልምድ ከማርክሲስት ሌኒስት ትንተና አንጻር እያልን ነው ሪፈር የምናደርጋቸው መጽሐፎቹም ምኖቹም የዛው አካባቢ ናቸው እንጂ ይህን አደረጃጀትም እዛው ትግል ሜዳ እያላችሁ። አዎ፣ መሰረቱ እንዴት ሪዮት አለማዊ መሰረቱን ነው እየፈለኩ ያለሁት እና ከዛ አንፃር ከማርክሲስት ሌኒስት አንጻር ምን እያለ ነው ምናየው ስንወያይ መጨረሻ ላይ የህወሀትም እኛም ማዕከላዊ ኮሚቴ ሰዎች ብሔራዊ ቅራኔው ዋነኛ ቅራኔ ነው በሚለው ተስማማን ከብዙ ውይይት በኋላ። እርግጥ ነው ያን ጊዜ የሚቃወሙ ልጆች ግን ነበሩ። ልጆች አልኩት ያኔ ወጣቶች ስለነበርን ነበሩ፣ ቢቃወሙ ትክክል አይደለም ያሉ ነበሩ። መደባዊው ነው ዋናው ብሔራዊ ቅራኔ ለጊዜው አሁን ጎልቶ እንኳን ቢታይ ግን መሰረታዊ ነው ብለን እሱን ተከትለን መሄድ የለብንም የሚሉ በጣም ጥቂት ሰዎች ነበሩ። እኔ እስከማስታውሰው ከሁላችንም ማዕከላዊ ኮሚቴ ውስጥ እንደውም ይሄ ተቃውሞ የተነሳው በእኛ በኢህዴን ማዕከላዊ ኮሚቴ ባሉ ሰዎች ነው። ምናልባት ሁለት ሰዎች ነው የማስታውሰው። እነሱም ያው በድምጽ እንትን ተባሉ። ብሔራዊ ቅራኔ ነው ዋናው ተባለ። ብሔራዊ ቅራኔ ነው ዋናው ያልንባቸው ምክንያቶች ምንድናቸው? ዋናው በብዙ የኢትዮጵያ አካባቢዎች የብሔር ድርጅቶች ነበሩ፣ ገና ሳንገባ ገና በደርግ ጊዜ ማለት ነው። በሲዳማ ነበር፣ በኦጋዴን ነበር፣ የኦሮሞ ኦኤልኤፍ ነበር፣ ኤርትራም ከዚሁ ጋር ይዳመራል፣ በአፋር ነበር እና ብዙ ድርጅቶች ነበሩ። የሲዳማም ነጻ አውጪ እና ይሄ እንደ አንድ ዋነኛ ፋክተር ተወሰደ። ሁለተኛ ኢትዮጵያ ውስጥ ብሔራዊ ቅራኔ አለ የብሔሮች መብቶች ባህላቸው፣ እንትናቸው በደንብ አልተከበረ የሚለውንም ወሰድን እና ብሔራዊ ቅራኔ ዋነኛው ነው ተባለ። አሁን እዚህ በምንመጣበት ጊዜ ወዲያውኑ የተነሳው ጥያቄ እንግዲህ አደረጃጀት ይነሳል። ሲነሳ ምንድን ነው እንግዲያው ብሔራዊ ቅራኔ ከሆነ ዋነኛው ቅራኔ አደረጃጀትም ከዚህ ዋነኛ ቅራኔ የሚመነጭ ስለሆነ በብሔር መካለል አለባቸው ማለት ነው ወደሚል ሄደ። ለምን? ምክንያቱም ብሔራዊ ቅራኔ ዋነኛ ነው። ይሄ ማለት ብሔሮች ራሳቸውን ማስተዳደር መቻል አለባቸው፣ ባህላቸውን ማሳደግ አለባቸው፣ ቋንቋቸውን ወዘተ ወዘተ። ይሄን ለማድረግ ደግሞ የሚመቸው አደረጃጀት በክልል ማደራጀት ይሄ ነው እንትኑ አመጣጡና፣ ከዛ እንደመጣን የነበረውን አስተዳደር ይዞ መቀጠል አልፈልግንም። የጨቋኝ አስተዳደር ነው፣ የደርግ አስተዳደር ነው። በትክክለኛ ላይ ላይ የተመሰረተ አይደለም። ስለዚህ ለጊዜው ተባለና ያ ያልኩህ ኮሚቴ ጥናት አጥና ተባለ። ጥናቱን የጥናቱን መሰረት አድርግ ያለው ያለው ደርግ ያቋቋመው የብሔሮች የብሔረሰቦች ኢንስቲትዩት የሚባል አንድ ተቋም ነበር። ዝርዝሩን አላቀውም ግን ተቋሙ እንደነበረ አውቃለሁ። እዛ ውስጥ የተጠኑ ጥናቶች አገኘሁ አለ ይሄ ኮሚቴ። ያገኘሁት ኮሚቴ እነማን የሚባሉ ብሔሮች ምን አይነት ቦታ ላይ የት እንዳሉ አሰፋፈራቸው እንዴት እንደሆነ ምናምን ነው የሚል ነው። በዛ ላይ ተመሰረትኩ አለ እና አንድ የክልል አከላለል ይዞ መጣ። በዛ የክልል አከላለል ውስጥ ያ አሁን ያልከው የአማራ ክልል ቤንሻንጉል ምናምን የሚባለውም ነበረ። እንደውም እሱ ያቀረበው አከላለል ቤንሻንጉልን በሱዳን ዳር ዳር ዳር ዳር ይዞ ከትግራይ ጋር የሚያገናኝ ነው የነበረው በነገራችን ላይ። እና ግን ደርግ ኢንስቲቱት ውስጥ ተገኘ ነው የተባለ፣ ተገኘ ነው የተባለ። እኔ የምለው የደርግን ምንም ነገር መነሻ ማድረግ አይደለም ስሙን ማንሳት የማይፈልግ ድርጅት በወቅቱ የደርግ ኢንስቲቱት ውስጥ ይሄን አገኘው በሚል ሲያመጣ በራሱ በእርግጥ እናንተ ከልባችሁ ያን ነገር ተቀበላችሁ? እውነት ከዛው ከዛ ኢንስቲቱት ውስጥ የተገኘ መረጃ መነሻ ነው፣ መነሻው ከዛ የተገኘ ነው እውነት ነው? ይሄ ብሔረሰቦች ጥናት ኢንስቲቱት የሚባለው ስለ ኢትዮጵያ ብሔረሰቦች አጥንቷል። ያ ሰነድ ያ ሰነድ ግን በእርግጥም የተገኘው ሰነድ እስከዛ ድረስ የሚዘልቅ አሁን ቦታ አይደለም። ይሄ አከላለሉንማ አይጨምርም። አከላለሉን ያመጣው ያ ኮሚቴ ልኮ ኮሚቴ ነው። መነሻዬን መነሻው ግን ያ ነው እንጂ እዛ ላይ አሁን ባሉኝ መሰረት እዚጋ እዚጋ የሚለው ነገር እዛ ጥናት ላይ አልነበረም። ብሔረሰቦች ምንድን ናቸው፣ ስንት አሉ፣ የት ነው ያለ፣ አሰፋፈራቸው ምናምን የሚል ነው። ታስታውስ እንደሆነ ወደ መጨረሻ። ስለዚህ ያንን ሰነድ መነሻ አድርጎ የተካለለው ሂደት ልክ አልነበረም በሚል ነው መውሰድ የሚቻለው። አልነበረም እሱማ፣ አልነበረም። አሁንም ያለው አከላለል እኮ እኔ በኋላ ሳየው ትክክል አይደለም ነው የምለው። መነሻው ግን ያን የነበረው እና ይሄ ቤንሻንጉልን ታምራት እንዲያደረገ ምናምን የሚለው ዝም ብሎ መሰረት የሌለው እንትን ነው። ዞሮ ዞሮ ያንን ነገር መነሻ አደረግን የሚሉ አካላት ያደረጉት ከዚያ በኋላ ግን እርሶ ትክክል አለመሆኑን አሁን በአስተሳሰብ የተረዱበት። ስማ ያን ጊዜ ለሆነው ነገር እኔ እስከነበርኩበት ጊዜ ድረስ በዚህ ብቻ ሳይሆን በማንኛውም ነገር እንደ እንደ አካል አለ አይደለም የኢህአዴግ መሪ እንደነበርኩ እንደዛ ያን ጊዜ ለነበረው ነገር ሁሉ ተጠያቂ ነኝ። ምንም ጥያቄ የለውም። ሌላ ብዙ የምናነሳቸው ነገሮች ስላሉ ነው በተለይ ኢሂዴን አዴፓ እና በአዴል ላይ በደንብ የምናወራው ነገር ስላለ ከዚያ ያስቀድመው ግን እንደዚህ አይነቱን ነገር ለመጠቅለል የዚህ የኢትዮ ኤርትራ ጉዳይ ላይ ሚናወት ከፍተኛ ነበር። እዚያ ጋር በነበረ ሁኔታም ላይ የነበሩ ከፍተኛውኑ መተጋገሎች ነበሩ። ከዚያ አስቀድሞ እርሶ ወደ ኤርትራ የሚመላለሱበትም ጉዳይ እንደነበር በወቅቱ ያሉ መዛግብቶች የዜና መረጃዎች ያመላክታሉና ና የባድሜ ጉዳይንም አስታከው አሁን ካለው ሁኔታ ጋር አያይዘው መረጃ ቢሰጡ ለተመልካቾቻችን ጥሩ ነው፣ ትክክለኛው መረጃ በዚህ በባድሜ በመሳሰሉት ጉዳዮች ላይ ከፍተኛ የሆነ መወዛገቦችና ያልተገቡ አሉባልታዎች የሚሆኑ ትክክለኛው የቱ ነው የሚለውን ማወቅ የተሳነው ሕብረተሰብ ስለሚበዛ ተመልካቾቻችን ይህን ማወቅ አለባቸው። ይንገሩን። የኤርትራና የኢትዮጵያ ጉዳይ እንደዚሁ በጣም የተወሳሰበ ጉዳይ ነው። በዛ ጉዳይም ላይ አንዱ እኔና ሌሎችን ያጋጨው ጉዳይ አንዱ የኤርትራ ጉዳይ ነው። መነሻው ገና መጀመሪያ የኤርትራ ሬፈረንደም ሲካሄድ እና ከተካሄደ በኋላ ጀምሮ ያለ መነሻ ነው። እርግጥ ነው ከዛ በፊት የኤርትራ ጥያቄ ምን አይነት ጥያቄ ነው የሚለው ላይ እኔም ራሴ ተሳስቼ ነበር። ልክ እንደ ሌሎቹ ሁሉ የኤርትራ ጥያቄ የቅኝ አገዛዝ ጥያቄ ነው የሚል አቋም ነው የነበረኝ። እኔ ራሴ በረሃ ያለን ማለት ነው ስለዚህ ያ ስህተት እንደነበረኝ እንዳልኩህ በኋላ ለራሴ ተረድቻለሁ። የቅኝ ግዛት ጥያቄ ሳይሆን አሁን ማየው ኤርትራ የኢትዮጵያ አካል ነው የነበረችው ልክ እንደ አንድ የኢትዮጵያ አንድ ህዝብ አንድ ህዝብ ነው የነበረው በሚል ነው አሁን ማየው በኋላ ያየው። ነገር ግን ግንኙነቱ ውስብስብ ነው የነበረው ከኤርትራ ጋር። ሬፈረንደሙ በተካሄደ ጊዜ ነጻነት፣ ወይም ባርነት የሚል ምርጫ ነው ለህዝቡ የተሰጠው። በረሃ በነበርን ጊዜ ግን ከኤርትራ ከሻቢያ ከራሱ ጋር የተስማማንበት ስምምነት ነበር፣ ቲፒኤልኤፍም፣ ህወሓትም፣ እኛም ኤርትራም ሆነን። ያ ስምምነት ምንድን ነው? ደርግ በሚወድቅበት ጊዜ የኤርትራ ህዝብ ሁሉም አማራጮች ይቀርቡለታል፣ ከዩኒቲ ጀምሮ፣ ከአንድነት ጀምሮ ሁሉ አንድነት፣ ፌዴሬሽን፣ ኮንፌዴሬሽን የሚባሉት አማራጮች በሙሉ ይቀርቡለታል። አንድ። ሁለተኛ ሬፈረንደሙ ከመካሄዱ በፊት የኤርትራም ድርጅቶች ኢትዮጵያ የኢትዮጵያም ድርጅቶች ኢንክሉዲንግ ኢህአዴግን ጨምሮ ኤርትራ ሄደው ህዝብ ለህዝብ ግንኙነት ተፈጥሮ ያሉት ችግሮች ውይይት ተደርጎባቸው ምን አይነት አማራጭ ይሻላል የሚለው ውይይት መደረግ ይኖርበታል የሚል እነኚህ ሁለቱ ነገሮች ነበሩ። በኋላ እነኝ ሁለቱም አልተደረጉ። በዚህ ምክንያት ትክክል እንዳልነበረ ከአንዳንድ የኤርትራ ባለስልጣኖች ጋር ጭምር እወያይ ነበረ። ያንን ያውቃሉ፣ ኤርትራዎችም ያውቃሉ፣ ህዋቶችም ያውቃሉ፣ በተለይ መሪዎቹ ማለት ነው። ሁለተኛ ከዛ በኋላ እንግዲህ ኤርትራ ነጻ ሆነች። እኛም ነው ኢትዮጵያም ተለያዩ እና የዲፕሎማቲክ ግንኙነት መደረግ ተጀመረ። እዛ ዲፕሎማቲክ ግንኙነት ላይም እንዲሁ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 አንዱ ችግር በጣም የማስታውሰው ምንድን ነው እንዳልከው ሚኒስትሮችን ይዤ ኤርትራ ሄድ ነበር። እኔ ያው ያን ጠቅላይ ሚኒስትር ስለነበርኩ እዚህ የሚመጡ ነበር። የሁለትዮሽ ግንኙነት ስምምነት ይጻፍ ተባለ፣ በአንድ ወቅት ከተወሰኑ ግንኙነቶች በኋላ ጥሩ አለን። እኛ የራሳችንን አዘጋጀን ካቢኔዎችን ይዤ በየሚመለከታቸው ሰሩ። እነሱም የራሳቸውን አዘጋጁና ኤርትራ ሄድን። ኤርትራ ሄደን ተለዋወጥን። እኛ ደረጃ በደረጃ የሚኖር ግንኙነት በመሰረቱ ዋናዎቹ ፍሬምወርክ የነበረው ደረጃ በደረጃ የሚኖር ግንኙነት በተለይ ኢኮኖሚ ግንኙነት የሚል ነው። የተለያየ ገንዘብ መሆን አለበት የሚል ነው አቋማችን። ደረጃ በደረጃ ያልኩት መጀመሪያ ታሪፍ የሌለበት በኋላ ከታሪፍ ነጻ የሆነ በኋላ ከታክስ እንደዚህ እያለ የሚያድግ ማለት ነው። እሱን ይዘን ቀረብን። እነሱ ደግሞ የራሳቸውን ይዘት ይዘው ቀረቡ። አንድ ገንዘብ እንዲሆን ኢትዮጵያ በሮ ማቴሪያል የከበረች ስለሆነች ኤርትራ ከዛ እንደምትጠቀም ኤርትራ ሜንሊ ኢንዱስትሪያል ሀገር እንደምትሆን እና በመሰረተ ሀሳብ ኢትዮጵያን በኤርትራ ኢንዱስትሪያላይዜሽን ላይ ዲፔንድ የምታደርግ ውጤቱ ያ ነው የሚሆን የሚያረግ አይነት በፍጹም ያልተስማማንበት ማለት እኛ ልንቀበለው የኛ ዴሌጌሽን የኢትዮጵያ ዴሌጌሽን ሊቀበለው የማይገባ እንትን አየን እና ለአቶ ኢሳያስ ይሄን ነገር በጣም አስቸጋሪ ነው ለእኛ ለመቀበል ብዬ መጀመሪያ በግል ተነጋገርን። አልተስማሙ። የእኔ ይዣቸው የሄድኳቸው ካቢኔ ሚኒስትሮች እነሱን ለብቻ ሰብስቤ እንግዲህ አንዳንዶቹ አሁንም ይኖሩ ይሆናል፣ ምናልባት ያስታውሱት ይሆናል። ስለ እንትኑ እንነጋገር፣ ስለ እነሱ ስላቀረቡት ስምምነት እንነጋገር አልኳቸው እና እኔ በበኩል ይሄ ትክክለኛ አይመስለኝም፣ እናንተ ምን ይመስላችኋል አልኳቸው። ፍርሃታቸው እኔ ራሴ የምቀበለውና ፈርመን እንደምንሄድ መስሏቸው ስለነበር በጣም ነበር የሰጉት። ያንን ሳነሳላቸው በጣም ነው የተደሰቱት ብዙዎቹ። ምክንያቱም ኦልሬዲ አይተውት እንደማይሆን አውቀውታል። እና አይ እኛም ይሄም ይሆን አይመስለንም አሉ። እንግዲህ ያኔ የበለጠ ተጀመረ እንትኑ ነው ጉዳዩ። ያ ሳይጸድቅ ቀረ። ቢያንስ እኔ እስከታሰርኩበት ጊዜ ድረስ አልጸደቀም። አከራካሪ ሆኖ ነበር። በኋላ እንግዲህ አላቅም ዝርዝሩን ሌላው ሶስተኛው ነገር እንዴ ልታሰር ትንሽ ሲቀረኝ ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ሆኜ ነበር እና የመከላከያ ሚኒስትር ሪፖርት ለምክር ቤት እንዳቀርብ እንትኑ ጠየቀኝ፣ ኤግዚኩቲቭ ኮሚቴው እና ሪፖርት አቀረብኩ። ዝግ ስብሰባ ነበር፣ የመከላከያ ስለሆነ አንዳንድ ምስጢሮችም አሉበት ስለተባለ ዝግ እንዲሆን ተደረገ። እና በዛ ስብሰባ ላይ ያቀረብኩት ነገር ምንድን ነው? በኤርትራና በኢትዮጵያ መካከል ጦርነት መነሳቱ አይቀሬ ነው እነሱ እየተዘጋጁ ነው እኛ ግን ለዚህ አልተዘጋጀንም እና ጦርነት ይነሳል ይሄ መታወቅ አለበት የሚል ሪፖርት አቀረብኩ ከዛ በኋላ እንግዲህ ብዙም አልቆየሁም ወርም የቆየው አይመስለኝም ታሰርኩኝ ሪፖርቱ ጸደቀ አልጸደቀም ፓርላማ አብዛኛው እንትን ነው ኢህአዴግ ስለሆነ ኢህአዴግ የጦርነት ስጋት እንዳልነበረ ነበር ምናምን ነው ያኔ። እርስዎ በግምት ነው በጥናት ነው ይህን መረጃ ሪፖርት ያደረጉት? እንደ አንድ መከላከያ ሚኒስትር የደረሰትን በጥናት ላይ ነው የተመሰረትኩት። ለምን ተቀባይነት አጣ? አልፈለጉም። ኢህአዴግ በተለይ ህወሓት ያንን መግለጫ ይፋ አድርገው ወይም ተቀብለው አላመኑበትም ከኤርትራ ጋር ያጋጨናል ብለው ስላሰቡ ሊሆን ይችላል ከሻቢያ ጋር በተለይ ያኔ ደግሞ በሻቢያ እና በህወሀት መካከል ጥሩ ግንኙነት ነው የነበረው እስከ ጦርነቱ ድረስ እንደውም መሪዎቹ በግልም እየተገናኙ አቶ መለስና አቶ ኢሳያስ አንዴ መቀሌ አንዴ ምን ብዙ ነገር የሚወያዩበት ጊዜ ነው እና ያንን አልፈለጉ ይሆነ። እኔ ከታሰርኩ በኋላ ግን ወዲያውኑ እንደታሰርኩ ሌላ መከላከያ ሚኒስትር ነበረ የተሾመው እሱ ወዲያውኑ ሪፖርት ሌላ የመከላከያ ሪፖርት አቀረበ ለምክር ቤቱ እና እዛ ስብሰባ ላይ ምክር ቤቱ ላይ የጦርነት አደጋ የሚባል ነገር የለም ውሸት ነው የሚል ሪፖርት አቀረበ እንግዲህ ብዙም አልቆየም እንደምታስታውሰው ያው ጦርነቱ ተጀመረ ማናቸው? ከእርሳቸው ቀጥሎ አቶ ተፈራ አቶ ተፈራ ይመስሉኛል፣ ጊዜያዊ ምክትል ጠቅላይ ሚኒስትር ሆነው እንትን ሆነው ነበር፣ እና እሳቸው ጦርነት የሚባል ነገር የለም ብለው አቀረቡ። ብዙም ሳይቆይ ጦርነቱ ተከፈተ ማለት ነው። የጦርነቱ መከፈት ባድሜና የሚለው ጉዳይ ነው። እኔ ይሄንን አላውቅም ነበር እስር ቤት ሆኜ ታስታውስ እንደሆነ በሕወሓቶች መካከል ልዩነት ተፈጥሮ ከሕወሓት ማዕከላዊ ኮሚቴ ሰዎች የታሰሩ ሰዎች ነበሩ። እነ አቶ ስዬ ጋር የታሰሩ እዛ እስር ቤት ሆኜ እንደ አጋጣሚ ለጥቂት ጊዜ ተገናኝተን ከነበረ ከነሱ የማዕከላዊ ኮሚቴ ከሆነ አንድ ሰው ጋር ተገናኘን። አብረን ነበረን እስር ቤቷ ውስጥ ለትንሽ ጊዜ። ያ ሰው አሁንም አለ። ስሙን መግለጽ አልፈልግም። ግን እንዲሁ ስለ ጦርነቱ አንስተን ስናወራ ስለ ባድመ ደንገ ገዳሙና ደንበ ገዳሙና አንድ ሌላ ቦታ አለች፣ አሁን አላስታውሳትም። ሶስቱ ላይ ነው ዋናው ጠብ የነበረው እና ስለዛ ጉዳይ አንስቶ ሲያወራኝ እነኚህ ቦታዎች እኮ ሜዳ ያለን ገና ሄደን ሳይመሰረት በፊት ህወሓት ለኤርትራ ለሻቢያ የኤርትራ መሬቶች ናቸው ብሎ ፈርሞ አሳልፎ የሰጣቸው ናቸው ብሎ ነገረኝ። አሁን ይሄንን ስሰማ ከሱ አንድ ማረጋገጫ አገኘው። ማረጋገጫው ምንድን ነው? ኤርትራ ለመጨረሻ ጊዜ የሄድኩ ጊዜ ከኤርትራ ባለስልጣኖች አሁንም ስልጣን ላይ ያለ ሰው ነው። ሰውየው፣ ስሙን መጥራት አልፈልግም፣ አንዱ ጋራ ተገናኝተን ስናወራ እነዚህን ቦታዎች ባድመ ደንግ፣ በገዳሙ እና አንድ ሌላ ቦታ አለች። እነዚህን ቦታዎች ህወሀት ለእኛ ፈርመው የኤርትራ ናቸው ብለው እንደሰጠን ታውቃለህ ወይ አለኝ። ይሄ እንግዲህ እስር ቤት ከሰማሁ በፊት ነው። አላውቅም፣ ሊሆንም አይችልም፣ አይመስለኝም። ከየት መጣኸው አልኩት። እንዴ እኔ ራሴ የነበርኩ ስምምነቱ ላይ፣ ከህወሀት ገሌ ገሌ ገሌ የሚባሉ ሰዎች መጥተው ፎርማሌ እነኚህ ቦታዎች እናነሳ ነበር አለ። የእኛ ናቸው አይደሉም፣ ምናምን፣ እነኚህ ቦታዎች የኤርትራ ናቸው፣ ወደፊት ነጻ ስንወጣ ኤርትራ እንትን ይሆናሉ ብለው እኔ የነበርኩ ስብሰባው ላይ አለኝ። እኔ ይህን ነገር ማመን አልችልም አልኩት። ግን በጣም ነው ያስደነገጠኝ። ከዛ ስመለስ ለአቶ መለስና ለአንድ ሌላ አሁንም ላሉ የህዋት ማዕከላዊ ኮሚቴ ሰው አነሳሁላቸው። እንደዚህ እንደዚህ አይነት ነገር ሰማ፣ እውነት ነው ያልኳቸው። ኦፍኮርስ ሁለቱም እነሱ ዝም ብለው የሚያወሩት ወሬ ነው፣ ውሸት ነው አሉኝ። ይሄ ማዕከላዊ ኮሚቴ ሰው ግን አረጋገጠልኝ፣ በኋላ እስር ቤት። እሱ ደግሞ ያረጋገጠልኝ በስሚ ስሚ አይደለም፣ እኔ ራሴ እዛ አካባቢ ምሰራ ስለነበርኩ ጉዳዩን አውቀዋለሁ ብሎ ነው ያነሳል የምናነሳቸው በርካታ